ቅምጥል አባቷን ትላ ወደ ገጠር በመሄዷ በዚህም አባባ ተቆጥተዋል። ያንን ጎረምሳ ተከተላ ሄደች በኋላ ይቆጫታል። አባቷ አንድ ነገር ሳይሆን ብትደርስ እና ብትመለስ እየተሻለ ነበረ። ታዲያ ምን ያደርጋል ቅምጥል የኔን ምክር ልትቀበል እና ልትሰማኝ አልቻለችም። እስኪ ሌሊና በረከት እናንተ ከተመቻችሁ የሀሳብ ሐሳብ እንዲሁም ደግሞ እናንተ እሷ የምሰማችሁ ከሆነ ለምን ነው ያትሏትም? እስኪ ደውላችሁ አናግሯት። ግን ምን ነበረበት ቅምጥል በነበረችበት ጊዜ እንደዚህ ተሰብስበን ቡና ሻይ ብንጠጣ እኮ የተሻለ ነበረ። ታዲያ ምን ዋጋ አለው? ዛሬ በባዶ ቤት መጥታችኋል አይደለም በማለት እንግዲህ ሊሊ ቡና ካፈላችለት በኋላ መርቆ ሸኝቷታል፣ ወደ ቤቷ። ቅምጥልም እንግዲህ ኪንጎን ተከትላ በሄደችበት ላዳይ ናት። ኪንጎ ማንሽ ነው ወይም ደግሞ ማነው ነው ተብላ ስትጠየቅ፣ እሱ ፍቅረኛዋ እና ወይም ደግሞ ባሏ እንደሆነ ልክ እንደተጋባ አድርጋ ለአዳይ እናት ነግራት ነበረ። በዚህም የተነሳ ኪንጎ ኧረ ቀመጥ ልባክ፣ ሽፈሪ ሴት ልጅነሽ እኮ እንደዚህ ማለት የለብሽም ባይሆን እጮኛ፣ ይሄ ምናምን ብትይ እኮ የተሻለ ነበረ፣ በማለት ጉዳዩን ዝም ሊያሳብላት ሞክሯል። እሷ ግን ምንድነው እንደዚህ የሚያሳፍረን ያላፈርኩትን በማለት ስታናግረውም ነበረ። ያኔ እናትም እንግዲህ የወጣትናት ነገር ገባት እና አይ ወጣትነት እንደዚህ ሆናቸው አይደለም። ለማንኛውም እስኪ አታስቡ። እንደዚህ ባና ሚስት እኮ ሲጀመር የሚኖረው አንቺ ትብስ፣ እኔ ትብስ ተባውሎ ነው። ሁለታችሁም ጋር መተሳሰብ እና መመካከር ካለ በጣም ጥሩ ትዳር ይኖራችኋል። ከዛ ውጭ ግን እንደው ዝምብላችሁ ከሆነ ትዳሩ ምንም አይነት ለውጥ የለውም። ስለዚህ ይህን ነገር ልንንከባከባቸው የያዙት ትልቅ ነገር ነው በማለት ጠየቀቻቸው። ኬንጋውም ቀበል ላደረገ እና አይ ማማ እኛ ገና እጮኛሞች ነን በማለት እውነቱን ይነግራታል። የባቡሬም እናት እንግዲህ አውቃ እያስመሰለች እንደሆነ ሊሊ ተረዳለች። እንዲሁም ደግሞ በቅምጥል አባት እና በባቡሬ ወይም ደግሞ በረከት በሚባለው በትክክለኛ ስሙ ትልቅ የተደበቀ ሚስጥር እንዳለ ተገንዝባለች። ይህንን ምስጢር ለማወቅ እንግዲህ ሊሊ ብዙ መስዋዕትነት እየከፈለች ትገኛለች። ቢሆንም እንግዲህ ሴተኛ ዳር ይመስላ ልብሶቿን የተለያዩ ልብሶች ለባብሳ በመምጣት ብዙ ነገሮች እንድትናዘዝ አድርጋታለች። በመጨረሻም የባቡሬ እናት ሰተት ብላ በመሄድ ከምጥላ አባት ጋር አንገት ለአንገት አንቀው ስለነበረ፣ በዚህም ደግሞ ሊሊ ኃይለኛ ነገር እንዳለና እንዲሁም ደግሞ እየተደበቀ ሚስጥር እንዳለ ተገንዝባለች ይበልጥ ጉጉት እየጨመረ መጥቷል። በረከት ማነው አባቱ የሚለው ጥያቄ ደግሞ እየሰፋ መጥቷል። በሌላ በኩል፣ ቅምጥ ልጅ የማለች ትሆን የበረከት እህት ናት ወይስ አይደለችም? ከአንድ እናት እና አባት ነው የተወለዱት ወይስ አይደለም የሚለው ጥያቄ በደንብ እየመጣላት እና ሰፋ እያለ እንዲሁም ደግሞ የተለያዩ መንገዶችን እየከፈተላት መቷል። ሆኖም ሌሌ እርግጠኛ አይደለችም። አሁንም ቢሆን ይህንን የማን ልጅ ነው you know። የሚለውን ጥያቄ የማንነት ጥያቄዋን አሁንም ቢሆን ተከታትላ እያጣራች በረከትም እንግዲህ እኔ እናንተ ብዙ የማናቃቸው ነገሮች እንዳሉ አውቃለሁ፣ ግን ምንም ቢሆን እናተ ስለሆነች መጥራት የለብን ባክ የተወሰነ ጊዜ ስጣት፣ እንዲሁም ደግሞ ልትረዳት ይገባል በማለት በረከትን እያረጋጋችው እንደሆነም አይተነዋል። በረከት ሁሌ እናቱን ባየቁጥር ከሷ እቅፍ ውስጥ ሄዶ መደበቅ እና መታቀፍ ይፈልጋል። ቢሆንም ግን እናቱ ቀረብ ባላት እና በተጠጋት ቁጥር ማነህ ዞር በልልኝ ልታታለኝ የማይገባው አንተ ጮር ባሪ ነህ እያለች ማሳደዱን ሁሌም ስለማትተው፣ ይህ ነገር ደግሞ ቁም ስቅሉን ነስቶታል። ለምን በጣም ናፍቀዋለች እናት እያለችው ልክ እናት እንደሌለ ሆነ ልጅ መባል የናፈቀው በረከት እንግዲህ አሁንም ቢሆን ሌሊን እያመሰገነ ይገኛል ሌሊ አንቺ በጣም ብዙ ነገሮችን እና መስዋዕቶችን እየከፈልሽልኝ ስለሆነ አመሰግንሻለሁ። አንቺ ከሌሎች ሴቶች ለየት ያልሽ እና የተለየሽ እንደሆንሽ ነገርሽ አላቅ። ዛሬ ግን አንቺ ከሁሉም ሴቶች ለየት ያልሽ ስለሆንሽ ብሎ አድናቆትንም ገልጾላታል። በተለየ አስተቃቀፍም እንግዲህ ያቀፋ አድርጓታል። አደይ አሁን ልቤን እንደምንም ብለህ ከወሰድከው በኋላ ዴቭ ምንድን ነው ይህን ያክል ሊያስጨንቅ የቻለው በማለት ስትጠይቀውም ነበረ። እኔ ምንድን ነው የምታፍርብኝ ነገር አለ ወይስ ምንድን ነው? የቤት ሰራተኛ ስለሆንኩኝ ይህን ያክል ተጨንቃል ማለት ነው ለቤተሰቦች ለማስተዋወቅ። አስታውስ፣ ያኔም ቢሆን እኔ በግድ አፍቅረኝ እና ውደደኝ ወይም ደግሞ በግድ እጅን ጨብጠኝ አላልኩም። አሁንም ቢሆን ጥላይ መሄድ ትችላለህ በማለት ለድብቅ ስታሳውቀው ነበረ። ጉዳዩን ተነጋግረን መፍታት አለብን ብሎ ወደ እነ ለምለም ቤት ቢመጣም የአዳይ መልስ ግን ያጠብቀው ነበረ። በዚህም እንግዲህ በጣም ልቧ እንደተሰበረ እና ቅር እንዳላት ነግረዋለች። ዴብም ይህን ያክል በጣም ልብሽን ጎድቼዋለሁ ወይም ደግሞ ይህን ያክል ፍራቻ እና ስጋት እንዲያድርብሽ ስላደረግኩ በጣም ይቅርታ ብሎ መልሶላታል። ቢሆንም እንግዲህ ያኔም እኮ አንቺ እንዳትናገር ስላልሽ ነው እንጂ ለትየም ቢሆን ለነግራት ነበረ። ግን ደግሞ የተጨነቅኩት ምናልባት ያው ልዱም ስላንቺ ትንሽ አውርታላቸው ስለነበረ የሚያክል አይከብደኝም ብዬ ነው። ቢሆንም ደግሞ ያኔ ስጠጣ የነበረው ስት ስጠይቅ የነበረ ስለአንቺ ስለ አንዳንድ ነገሮች እና እንዴት አድርገ መመለስ ስለከበደ ነው እንደ ዘንጎች የቀርታ በማለት ጠይቋታል። አደይ እንግዲህ የኔ መጣፈንታ ልክ እንደ ለምለም እንዳይሆን በማለት ልቧ እየፈራ ይገኛል። በዚህም የተነሳ ጉዳዩን ችግር የለውም ወደ ውስጥ እንሂድ ብሎ ወደ ፍቅር ቤት እንግዲህ ይዟት መቷል። ቲና ደጋግማ ተደግማ እዛ ቤት እንዳትመጭ እንዳትመላለች ተብላ ብትነገርም ምንም የምትሰማ ልጅ አይደለችም። ይባስ ብሎ የተለያየ ምክንያቶችን እያቀረበች ወደ እነት እየቤት መምጣቷን አላቆመች። ዛሬም ቢሆን እንግዲህ ዘበኛውን ገፍትራ ነበር የገባችው። ለነገሩ ምኑ ይደንቃል። ፍቅር አልበገር ባይዋ እንግዲህ ከቤዛ ወደ ቲና ተሸጋግራለች። ቤዛን ሲገላገሉ፣ አሁን ደግሞ ቴና መጣለች። እንትና ጥሩ ማሳበቢያ እና ዘዴ አግኝታለች። አሁንማ እትዬ ብታባራት ፍቅርን ለሰላምታ ነው ሰላም ለላና የመጣሁት እያለች ትገባለች። ከዛ በፊት እንግዲህ የምመጣው ለዴብስ ነው ማለት እንትን፣ አሁን ደግሞ ለሰላምታ እና ፍቅርን ለማየት ነው የመጣሁት እያለች እንግዲህ ጉዳዩ በቀላሉ እዛ ቤት እንድትገባ እያመቻቸች ነው። እትዬም እንግዲህ ለሰላምታም ቢሆን ድጋሚ አዚ ቤት ተመልሰሽ መጣሽ ላይሽ አልፈልግም በማለት አናግረዋታል። ግን ይቺ ቲና ትሰማለች። ዴብም እንግዲህ ወደ ቤት ከተመለሰ በኋላ ያች ሩታ እንደነገረቻት ስለጠረጠረ እንዲሁም ደግሞ ከእሷ ውጭ ማንም ስለ ቤተሰቦች ላደይ ሊነግራት አይችልም በማለት ለምንድን ነው እንደዚህ ብለሽ የነገርሻት በማለት ስጠይቃት ነበረ። ሩታ ታዲያ እኔ ጎበተኔ ለምንድን ነው ብነግራትስ እንደዛ ተጨንቀያየውን የጸጥ ማለት ነበረብኝ እንዴ በማለት ያለ ቦታዋ እንግዲህ ቦታ ሰጥታ፣ ያለ ጥብቅናዋ ጥብቅና ሰጥታ ስትከራከርለት ነበረ ሆኖም ዴብ እንግዲህ በእኔ እና ባዳይ መካከል እንዳትገቢ በማለት አስጠንቅቋታል ቲናም እንግዲህ እንዳየችው ያናገረችው ሂዳ መለጠፍ አማራት እና እሱም ይከፈትራታል አንቺ ልጅ እዚህ ቤት እንዳትመጪ አትከታተኝ ብዬ ነገርኩሽ አንቺ ግን የምትሰሚ ሰው አይደለሽ ስሙ ተከብራችሁ የምትኖሩ ከሆነ ተከብራችሁ የእህትነት ቦታችሁን ተጠቀሙበት ያለ በለዚያ ግን ዋጋቸውን እሰጣቸዋለሁ፣ አትቅረቡኝ በማለት አቶ ደብም እንግዲህ የአደይ የወደፊት ባል ዝቶባቸዋል። ነገር ግን እነዚህ ሁለት ጨለሌዎች ምንም የሚሰሙት ነገር የላቸውም። አሹም ቢሆን አትግቡ ቢላት እንግዲህ ቲና ምንም አልሰማችም። ቲና አይባስ ብሎ እንግዲህ ሮማን ከነዛ ቤት ባአደይ ቦታ ስለተተካች አሁን ደግሞ ፍቅር ወደ ሮማን ፊቷን አዞራለች። የሮማን መኝታ እንግዲህ እጅና ንጣፊ ብላት ይህ ብትልካትም ሮማን አጅሬት ግን ባዶ ወለል ላይ ማደር አለብሽ እንጂ እዚህ ጋማ ማደር የለብሽም። ሲጀምር አንቺ አይገባሽም፣ የገጠር ልጅ አይደለሽ፣ እንኳን እዚህ ፍራሽ ላይ ባዶ መሬት ላይ ተኝተሽ ታውቂ አይደለም። እናማ ይህን ፍራሽ ልቀቂ። ሮማን ልታስለቃት ትሞክራለች። ሮማንም አለበት ግርባይ ወንግዲህ ፍቅር የምትከበሪ ከሆነ ተከበሪ በጭራሽ ባዶ ፍራሽ ላይ ማለተኛለች አልችልም በማለት እሷ አሸንፋታለች። ለውርስ ሲሄዱት አበበና እና ዳይመንድም እንግዲህ ገጠር ካዳይ አባት ጋር ፍልሚያውን ጀምረውታል። ያዳይ አባትም እኔ ቤተሰብ ነኝ ችግር የለም ጉዳዩ ወደ ፍርድ ቤት እንዲሄድ አልፈቅድም እና ቤተሰብ ስለሆነ እዚሁ ራሳችን ተነጋግረን እንፈታዋለን ስለዚህ እንዳትሄዱ በማለት አሳውቋቸዋል። አበበ እና ደመቀ እኛም ይሄንን ብለን ነው ወደ ፍርድ ከመሄዳችን በፊት ግን የሚገባንን ድርሻ እያንዳንዱ እራሳቸው ቢሰጡን እንደወሰዳቸው አድርጋቸው የተሻለ ነው፣ ያለዛ የከፋ ነገር ይገጥማቸዋል ይላል። ጫኔ ፍት ብሏል። እንግዲህ ምናልባት ከዚህ ጉዳይ የራሱን ነጻ ጥሎ ሊሆን ይችላል። አለልኝም እንግዲህ ውል በጅምላ ነው የመጡ ብዬ ነበረ እና ብታስብበት፣ ጉዳዩም ጥሩ ነው ይለዋል። የባቡሬ እናትም እንግዲህ ቁጭ ብላ በቃ ህይወቴን በጠበጠው እያለች የቅምጥለን አባት ማሰቃየት ትጀምራለች። አንገቱ ላይ ሌላ ጥምጥም ብላ ልጅን አምጣ በረከትን በማለት ስታፋጥጠው ነበረ። በአንተ ምክንያት ነው ህይወቴ ምስቅልቅል ያለው ስትልም በረከት ተመልክቷታል። ደመቀም እንግዲህ የሀብታችን፣ ወይም ደግሞ የአባታችን ንብረት ካልሰጠህን... አባቴ እኮ በምን አይነት ሁኔታ እንደሞተ ሳላውቅ ዝም ብዬ ሞተ ስላላችሁኝ ብቻ አምኜ ስለተቀበልኩኝ ገና አሁን የአባቴን ፋይል መክፈቴ አይቀርም እና ጦርነቱን በይፋ ከመጀመራችን በፊት ይህን ነገር ብታስብበት የተሻለ ነው በማለት አስጠንቅቆ እና አስረግጦ ነግሮታል። የዛሬው ቪዲዋችን ይህን ይመስላል። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።